ማፈሪያው ምን እንደሆነበት አላውቅም። አወቅሽ አወቅሽ ሲሏት የቄስ ሚስት መጽሐፍ አጠበች የሚባል አይነት የፖለቲካ ትንተና ትሰማለህ። እና አኪል አንድ የገረመኝ ነገር የተናገረው የወልዲያን የስትራቴጂክ ፖዚሽን መሆን ብሎ ተናግሮ ፎልስ ፍላግ ነበር አልተያዘም ደግሞ ይላል። ስትራቴጂክ ከሆነ ሳት ይዘው እንዴት ነው ስትራቴጂክ ፖዚሽን የሚሆነው? በነገራችን ላይ ይዘው የምትቆየው ቦታ ሳለ ወይ አንድ የሚገርም ጀስት ምንም ራሱ የሚጣረስ ነገር ማለት ነው። ሌላኛው ዛሬ እንግዲህ ማኒፌስቶ ለረጅም ጊዜ ስንለምን የነበርነ ሰዎች አንድ የማኒፌስቶ አካል ወጥቷል። የኢኮኖሚክ ፕላኑ፣ ኢኮኖሚክ ፕላኑ የአማራ ክልል የጦር መሳሪያ ገበያ እንዲሆን፣ ተማሪዎች ወደ ትንሽ ታፍኗል። እሺ ላስተካክለው። ትምህርት ቤት የሚሄዱ ተማሪዎችን ማስቀረት፣ ገበሬውን እንዳያርስ ማድረግ፣ እርሻ ትርፉ እኮ የተወሰነ ሽብር ነው። የሚያዋጣው የጦር መሳሪያ ንግድ ማዕከል የአማራ ክልልን ማድረግ ነው። ትምህርት ቤቶችን መዝጋት፣ እርሻን ማስቆም፣ ጦር መሳሪያ ነጋዴ ማድረግ የአማራን ህዝብ፣ ከዚህ የሚገኝ ትርፍ ነው የኢኮኖሚ ፕላናቸው ማለት ነው። አኪላ ግልጽ በሆነ ሁኔታ የፋኖ አዲሱ አላማ ብሎ ነው የተናገረው። ስለዚህ አላማ ከሀገር መከላከያ ሰራዊት ላይ ክላሽ ሰርቀ መሸጥ ነው። ይህንን በአደባባይ በኩራት ካልኩሌተር ይዞ እየደመሩ እያወጡ እያወረዱ የድሽቃ ዋጋ ስንት ነው፣ ነገ ስንት ይጨምራል ብሎ ስታክ ማርኬት እንትን የሚያደርጉ አስመስለው፣ የሆነ የሚገምቱ አስመስለው ስፔኩሌሽን ማስቀመጥ፣ በጣም እኔ ሰው ማፈሪያው ምን እንደሆነበት አላውቅም። አንድ ህዝብ ኢኮኖሚውን ጠቅመዋለሁ የምትለው ስድስት ሚሊዮን ያልተማረ ህዝብ በሚቀጥለው ሀያ ሰላሳ ዓመት ውስጥ ኢኮኖሚው ምን ይመስላል ብሎ መገመት ትንሽ እንኳን የማይችሉ ክላሽ ሰጠ፣ ከዛ በልተው ልትሞት ነው ዘላለም ያኖራል። ኢትዮጵያ ውስጥ አንድ ነጥብ ሁለት ሚሊዮን የማይመስል ነገር ነው። ትግሉ መሳሪያ ሰርቆ የመሸጥ እንደሆነ በግልጽ በአደባባይ ዋና አማራዎች ሁለቱም ተቀባብለው በደንብ አስረድተውናል። ያው ልጅ ፊት አትናገር ይባላል። የሆነ ነገር ብለዋቸው ነው። ይህንን አይነት ነገር አማራ ክልል ውስጥ ለሚደርሰው ጉዳት፣ ለሚሞተው ህዝብ፣ ለሚሰቃየው ሰው መሳሪያ ንግድ ማዕከል ልናደርገው ነው ክልሉን እየተባለ እሰይ ብሎ እኮ ከዚህ የሚያጨበጭባል ይህን እንኳን አዙሮ ማሰብ ማይችል ማለት ነው። የመሳሪያ መነገጃ የሆነ ክልል እንዴት ነው የሚወዳደረው ኢትዮጵያ ውስጥ ካሉ ከሌሎች ህዝቦች ጋር? ይህ ህዝብ ሳይማር ያልተማረ አርጋ አስቀርተው ያላረሰ አርጋ አስቀርተው መሳሪያ ነጋዴ እንደ ሶማሊያ የተበጠበጠ ለቀጠነው የረብሽና የጦርነት ንግድ ማዕከል አድርገህ ክልሉን ይሄ ነው እቅዳችሁ። ለዚህ ነው የህዝቡም ልብ ከእናንተ እየራቀ እንደሆነ አይታችሁታል፣ አውቋል። አሁን ምን አይነት ምን አይነት ሰዎች ውስጡ እንደተሰበሰቡ መሳሪያ ነጋዴዎች፣ ለሌላ አካል ተቀጣሪዎች። የሚያሳዝን ነገር አንተ፣ በሌላ አካል በገለልተኛ አካል የተደረገ ጥናት ሴቶች ልጆች ትምህርት ካለመኖሩ የተነሳ ሴተኛ አዳሪነት ላይ በብዛት እየተሰለፉ ነው ስትል፣ ሴተኛ አዳሪነት እንደ መንግስት ስራ በእድሜ የሚቀጠር ይመስል አኪል 18 ዓመት እንዲህ አስረኛ ክፍል ዘጠነኛ ክፍል። ኢትዮጵያ ውስጥ ያለ የሴተኛ አዳሪነት ከመቼ ጀምሮ ነው መታወቂያ አይቶ እድሜሽ 18 አልሞላም ብሎ የሚያስቀረው? በደስታ ነው እንጂ የሚቀበል፣ ዳርክ የሆነ ማርኬት ማለት ነው። እና የዛን ህዝብ ጉዳት ለማሳነስ ሚኒማይዝ ለማድረግ የሚሄዱበት መንገድ ጉዳቱን ደግሞ በገንዘብ እና በሳንቲም እንዴት ቁጭ ብሎ አራት ሚሊዮን ሁለት ሚሊዮን አምስት መቶ ሺ እያሉ በሰው ፊት በካልኩሌተር እንደሚያሰሉ ስታይ ለህዝቡ ትንሽ ደንታ የሌላቸው ባገኙት አጋጣሚ ለመክበር ሲታገሉ የነበሩ ህልውና ብሎ እዚህ አንዱ ወንድም ሲያጨፈችብ የሌለ ነገር የህልውና አደጋ አሁን የተጋረጠበት ወደ ሴተኛ አዳሪነት የሚመራ ትምህርት የሚያስቆም የመሳሪያና የብጥብጥ ቀጠና አድርጎ የመሳሪያ ንግድ ተቋም አድርጎ ክልሉን ለማቆም የሚያስብ ከዚህ የባሰ የህልውና አደጋ እዚህ ህዝብ ላይ ተጋርጦ አያውቅም። ቅድም አንዱ ሚኒሊክ የሚባለው ወንድማችን ህገ መንግስቱ ትንሽ ነው ማንበብ ይችላል። የአማራን ህዝብ ታርጌት አድርጎ እንደ ህዝብ ሊያጠፋ የሚሞክር ህገ መንግስት የለንም። ከህገ መንግስቱ ጋር ተያይዞ ያሉ ትርክቶች ከዛ በፊት የነበሩ ማኒፌስቶዎች ልንል ይችላል። እነሱን ማኒፌስቶዎች ካደረጉ አካላትም ጋር እኮ ይላል። አንዳንዴ ግራ ነው የሚገባ። የህልውና አደጋ ከእገሌ ነው የመጣው ያንን ለመቀልበስ ከማን ጋር ነው የምታገል? መሰለ ከራሱ ከይገሌ ጋር ነው የምታገለው ይላል። ይህንን ደግሞ አለመቀበል ሲምፕል መሆን ነው፣ አእምሮህ በደምብ አለማሰብ ነው ይላል። የማይመስል ነገር፣ የሚጣረስ ነገር። አንደኛው ንግድ ነው የምነግደው ይላል። አንደኛው ከፈለግኩት ጋር ነው የምሰራው። ተፈራ ማሞ የሚባል ሰውዬ ምንድን ያለው እኛን አልፋችሁ ሻቢያንና ቲፒልፍናት ነቁም አለ። ይሄ ሰውዬ የተአት ታጋየ ነበር ነው ተጋዳላይ ሓርነት ትግራይ ማለት ነው። እሱ የአማራን ህዝብ ተገና አድርጎ ሻቢያን አላስነካም ወጣቱን እረፈርፋለሁ ከፊት አድርጌ አጥር ሆንለታለሁ ሲል፣ በኋላ ላይ ፎረም ደግሞ መጥቶ ምን ይለናል? ጥሩ አደረግ ቢኮዝ ትግራይ ውስጥ የትግራይ ህዝብ ነቅቶብኛል። ቲቢልፍ ትግራይ ህዝብ ነቃብኝ፣ ከሻቢያ ጋር ስሰራ አየኝ። ስለዚህ አማራ ክልል ላይ ወጣት መልምልና ለኔ ይሙትልኝ ሲል አይ እና ኪላ ደግሞ አንድ ነጥብ ሁለት ሚሊዮን ከተገኘበት ምን አለ ይላሉ። ምን አለ ሴቶቹ ሄዶ ሴተኛ አዳሪ ቢሆኑ፣ ተማሪው ያልተማረ ቢሆን፣ ወጣቱ ፊውቸር የሌለው ቢሆን መሳሪያ እስከተነገደ ድረስ የተአት ሰዎችም ከሻቢያና ና ከቲፒኤልኤፍ ጋር ሆኖ ይስሩበት፣ ይህንን ህዝብ ይህን የአማራ ህዝብ ይላሉ። በአማራ ፍቅር ያበዱ ሰዎች ማለት እነኝ ናቸው የምታያቸው። ምንም ትንሽ እንኳን ደንገጥ ለሰው ልጅ ህይወት እንኳን አይመስልም። ይሰራበት አንድ ነጥብ ሁለት ሚሊዮን ያገኛል አርሶ ከሚበላው ምግብ ቀጠናው ላይ የመሳሪያ ነጋዴ ሆኖ የሚያገኙ ገንዘብ ይሻላል። ኢኮኖሚክ ፕላናችን ይሄ ነው ብሎ ነው የመጡት። ትንሽ እንኳን አያፍሩም። ከስር የሚያጨበጭብልህ እስካለ ድረስ ምንም መናገር የምትችልበት ነው። የኢትዮጵያ ፖለቲካ እንዲህ አይነት አሰቃቂ ነገር፣ የሰውን ህይወት በመሳሪያ ብር እስከ መተመን ድረስ ትወርዳለ ማለት ነው። ኢኮኖሚክ ፕላናቸው ማኒፌስቶ ይኸው ወጥቷል። መሳሪያ እንነግዳለን፣ መሳሪያ ሰርቆ መሸጥ፣ ይሄ ነው አላማችን ለህዝቡ ኢኮኖሚውን የምናሻሽለው ከሀገር እንዳይሸሽ የምናደርገው መሳሪያ ነጋዴ አድርገነው ነው። እንግዲህ በአደባባይ ሁለት ሺህ ምናምን ሰው ፊት ነው እንደዚህ እየተባለ ያለው የአማራ ህዝብን አይሰማም፣ አያውቅም፣ አያስተውልም እንደፈለግን እናደርገዋለን ከሚል ንቀት የመጣ ነው። እንደፈለግን እንጠቀምበት ያለውና አደጋ ተብሎ የሚወራው እኮ እንደነዚሁ ያሉ ግራ ከቀኝ የማይለዩ ኤሊት ነን ብለው የተደረደሩ እዚህ አሜሪካና ዩሮፕ ያሉ ሰዎች እዛው እርስ በእርሱ የወሎን ሰዎች የተወሰኑ ሰዎችን እንደዚህ አካባቢ የሚኖሩ ገለን ቪዲዮ ቀርጸን ህዝቡን ብር እንዲያዋጣና እንዲሰለፍ ማድረግ እንችላለን ብለው እኮ ነው የዛሬ ሁለት ዓመት ተኩል ያደረጉት። ዛሬ ደግሞ በአደባባይ ወጥቶ እንነግድብሃለን በደምህ እያሉት እና የለውና አደጋ ይሉት የለውና አደጋ እነሱ ራሳቸው ናቸው። እና አንዳንዴ ህዝቡ አያይም፣ አያውቅም፣ አያስተውልም ምንም አያመጣም ከሚል ንቀት የተወለደ ቀስ በቀስ አሁን አፍ አውጥቶ የንግድ ስራ ነው የያዝነው፣ እንሸጣለን፣ ለውጣለን። በልጆቼ ደም፣ ሴት ልጆች ሴተኛ አዳሪ እየሆኑ ተማሪዎች መሀይም ነው እየቀሩ፣ እነግድባሃለን እየተባለ ነው። ህዝቡ ደግሞ ለዚህ መልስ የሚሰጥበት መንገድ አለ። ዲያስፖራ ላይ ያለው አይ ቲንክ የሆን አይነት ሙጠምጢም ተሰርቶበት ይሆን አላውቅም። መሬት ላይ ያለው ህዝብ ግን የነቃ ነው ያለው ከምን ጊዜው የሚለቅና ማምለጥ አይችሉም። ከህዝብ ይሁን ዩ ካን ፉል ሰም ኦፍ ዘ ፒፕል ሰምታይምስ በትክክል ነቨር ፉል ኦል ዘ ፒፕል ኦል ዘ ታይም ይላል። ሁሌ ጊዜ ሁሉንም ህዝብ ማታለል አትችልም። የዛሬ ሁለት ዓመት ተኩል የተወሰነ ህዝብ አታላቸዋል። ቪዲዮ ሰርታችሁ ከነ ዘመድኩን ከነ ምናምን ጋር እንደዚህ ተለዋውጣችሁ ሚዲያ ላይ ወከባ ፈጥራችሁ ብር ሰብስባችሁ ከሻቢያዎች ጋር ሆናችሁ የሰራችሁት ነገር አለ። የዛሬ ሁለት ዓመት ተኩል ለዝንተ ዓለም የአማራን ህዝብ አታለን የሻቢያና የቲፒልፍ መጠቀሚያ አድርገን እኛ ብር እንሰራበታለን የሚለው ግን ተነቅቷል፣ ተነቅቷል። እና አንዳንዴ ፍርጥ አድርገን እንድትናገር የሚያስገድድ ያለውን ጥንቃቄ እንድተው የሚያስገድድ እነኚህ ሰዎች መጡ። በአደባባይ አሁን ንግድ ነው የያዝነው ብለዋል። ዋና አማራ የሚባለው ግሩፕ በጣም ደስ የሚል ሆዱ ቲማቲም ነው። አይደብቅም። ፍርጥ ነው የሚያደረጋት። መጥቶ ሽቀላ ነው ብለዋል። ሽቀላ ነው ዘ ሀይስት ዘመኔ ሀይስት የሚባል ሙቪ አለ በአማራ ህዝብ በአማራ ልጆች ህይወት የህልውና አደጋ አለብ ብለ መኒ ሀይስት ነው እየሰራ ያለው እና በአደባባይ ስለ ነገራችሁን፣ እናመሰግናለን። ከዚህ በላይ ብዙ መናገር የማያስፈልግም። ቴንኪዩ ሰላም ደሩ።